ይሄ ቪዲዮ ጃምቦ ማን ነው የሚለውን እንዲሁም አዳዲስ ሌሎች ለኢንቨስትመንት የሚሆኑ ቦታዎችን የምንቃኝበት ሲሆን እኔ አዲስ ነኝ፣ ቻናሉ ደግሞ ክንፈ ሚዲያ ነው። ጃምቦ ማን ነው ከሚለው ስንነሳ ጃምቦ ከተመሰረተ 29 ዓመታት ዓመታትን ያስቆጠረ ድርጅት ነው። በእነዚህም 29 ዓመታት ውስጥ የኮንስትራክሽን ስራዎችን ሲሰራ የቆየ ሲሆን እንዲሁም ጃምቦ ሪል ስቴት ደግሞ ከተመሰረተ 9 ዓመታትን አስቆጥሯል። በእነዚህ 9 ዓመታት ውስጥ ከ16 በላይ ፕሮጀክቶችን ለደንበኞች ያስረክበዋል። ያ ማለት ኦልሞስት ከ700 በላይ ፕሮጀክቶችን ለደንበኞች ያስረከበው በእነዚህም የአብዛኛዎቹን ደንበኞቻችንን ታማኝነት ለማግኘት ይችላል እንዲሁም አሁን በአዲሱ ሳይታችን ሳርቤት የሚገኘው ሳርቤት ቫቲካን ጋር በሚገኘው ሳይታችን ማለት ነው በ1620 ካሬ ሜትር ላይ ያረፈ አፓርትመንት ለሽያጭ አቀርበናል በዚህ ህንፃ ላይም ከስቱዲዮ እስከ ባለ ሶስት መኝታ ድረስ ቤቶች ለሽያጭ ያቀረብን ሲሆን ህንፃው ጂ ፕላስ 16 ህንፃ ነው በተጨማሪ አዲስ ቤዝመንት ይኖሯል በዚህ ህንፃ ላይ ደግሞ በተጨማሪነት ግራውንድ አንደኛ ፍሎርንም ለባኪንግ የሚጠቀም ይሆናል ማለት ነው አፓርትመንታችን ላይ ትንሿ ካሬ 44 ካሬ ስትሆን እሷም ስቱዲዮ ናት። ትልቁ ባለሶስት መኝታ የምትፈልጉ ደግሞ በመቶ 45 ካሬ አማራጭ አቅርበንላቸዋል። አከፋፈላችንን በተመለከተ ደግሞ ከሌላው ሪል ስቴቶች የተሻለ የሚያደርገን ነገር ምንድን ነው? ፍሌክሲብል የሆነ አከፋፈል ዘዴ ነው ያለን። ይህም ማለት ምንድን ነው? ለምሳሌ እኛ የምናስከፍለው በእርግጥ በኮንስትራክሽን ፕሮግረስ ነው፣ እንደ ጃምቦ ድርጅት በኮንስትራክሽን ፕሮግረስ ነው የምናስከፍለው። ነገር ግን ደንበኞቻችን የተሻለ አማራጭ ይዘው የሚመጡ ከሆነ ማለትም ለምሳሌ እነሱ ጀስት የራሳቸውን የአከፋፈል ዘዴ መጠቀም የሚፈልጉ ከሆነ እነሱን በደብዳቤ መጠየቅና እንደ ማኔጅመንት ደግሞ ሞሮፍ ሊፈቀድላቸው የሚችልበትን ፕሮባብሊቲ እናመቻቻለን ማለት ነው። እንዲሁም ሌላኛው አማራጫችንን ማለት ነው ፉል ፊኒሽ እንደሚገዙ ደንበኞቻችን ስልሳ አርባ አከፋፈል ዘዴ አመቻችተናል። ይህም ማለት ስልሳ ፐርሰንቱን ግንባታ እስከሚያልቅ የሚከፍል ይሆንና የሚቀረውን አርባ ፐርሰንት ደግሞ እየኖሩበት በሶስት ዓመት ጊዜ ውስጥ የሚከፍል ይሆናል ማለት ነው። ይሄኛው አንድ ጃምቦን የተሻለ የሚያደርገው ነገር ሲሆን፣ በተጨማሪ ደግሞ ጃምቦ ሪል ስቴት ከዚህ በፊት ያስረከባቸውን ደንበኞች የነሱ ፊድባክ መስማት የምትፈልጉ ደንበኞቻችን ለምሳሌ ከዚህ በፊት ያስረከባቸውን አስራ ስድስት ሳይቶች ላይ ደንበኞች የነበራቸውን አስተያየት መስማት የምትፈልጉ ደንበኞቻችን ሊንክ ከታች እናስቀምጠላችኋለን፣ ቪዲዮዎችን የምታገኙበት ሊንክ በእሱ እየገባቸው የደንበኞችን አስተያየት የምታገኙ ይሆናል ማለት ነው። እኛን ለማግኘት እና ሳይቱን ለመጎብኘት የምትፈልጉ ደንበኞቻችን ስልኮቻችንን ከታች እናስቀምጥላችኋለን፣ በእነዛ እየደወላችሁ ልታገኙ ትችላላችሁ ማለት ነው።